ሰውነታችሁ ደረታችሁን ገልጣችሁ በወጣችሁ ነው የምትጃጃሉ። ይህ እኮ አምላክ ደም የከፈለበት አካል ነው። ደረታችሁ ለምድ የምትገልጡ እግራችሁ ገልጣችሁ የምትሄዱ ለምድ ነው። ነውር አይደለም? ነውር ነው። መቅደስ እኮ ናችሁ እናንተ። ለራሳችሁ በደም ክብር ምስ ሜካፕ የሚባል ሴቶች የሚጠይቁታል። ምን ችግር አለው ሜካፕ? ሜካፕ ማለት እንዳለን ታውቃለች። በጣም የሚያስቀው የባከነ ክላሽ ማካካሻ ነው። ሜካፕ ክላስ ከተባለ የሆነ ቀን ክላስ ሚስ ስለተደረገ ማካካስ ነው። ስለዚህ እናንተ ሚስ ውኛለሁ አንዳንድ የጎደሉ ክፍሎችን በኮስሞቲክስ ማሟላት አለብኝ ነው አይደል? እንደ ነውር አይደለም እ ነውር እኮ ነው። ስለዚህ ዋጋ ተከፍሎባችኋል ነው ክርስቶስ በደም ያነጻችሁ ውድ ፍጥረቶች ናቸው። እውነቴ ብታጡ ብትነጡ ራሳችሁን ማጥፋት የለባችሁም። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ፣ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን፣ ባዕድ የነበሩን አውሬ የነበርነውን በጎቹ ስላረገን፣ ባዕድ የነበርነውን ልጆቹ ስላረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጥፋለህ? ሰው እኮ ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት፣ በዚያ በንጹሕ በግ በክርስቶስ